ሕዝብ መከላከል በሚችላቸው በሽታዎች እንዳይጠቃ ጠንካራ የተግባቦት ስራ እንደሚያስፈልግ የአማራ ክልል ጤና ቢሮ ገለጸ። ቢሮው ከመገናኛ ብዙኃንና ከሕዝብ ግንኙነት ባለሙያዎች ጋር በጤናው ዘርፍ እየተሰሩ ባሉ ስራዎች ዙሪያ ምክክር አካሂደዋል። አማራ የአማራ ክልል ጤና ቢሮ ባለፉት ዘጠኝ ወራት የሰራቸውን ስራዎች አስመልክቶ ለሚዲያና ለህዝብ ግንኙነት ባለሙያዎች የግንዛቤ ማስጨበጫ መድረክ አካሂዷል። የክልሉ ጤና ቢሮ ምክትል ኃላፊ አቶ መልካሙ ጌትነት ቢሮው በጸጥታ ችግርም ውስጥ ሆኖ የጤና ተቋማትን ተደራሽ ለማድረግ ብዙ ስራዎችን ሰርቷል። በጤናው ዘርፍ እየተሰሩ ያሉ ስራዎች ውጤታማ እንዲሆኑ ደግሞ የሚዲያ ባለሙያዎች አበርክቷቸው የጎላ ነበር ብለዋል። ቆመው የነበሩ ህንፃዎች እስከ ሰኔ ሰላሳ ና እስከሚቀጥለው 2018 የመጀመሪያው ሩብ ዓመት ላይ እንዲጠናቀቁ እጅግ አስደማሚ ስራዎችን እየሰራ ነው። የህክምና መሳሪያዎችን እንደ ኬሚስትሪ ማሽን፣ ሄማቶሎጂ አናላይዘር፣ አልትራሳውንድ፣ ዲጂታል ኤክስሬ እጅግ በጣም በከፍተኛ ሁኔታ እያስገባን ነው። ሁሉም ሆስፒታሎች ከሞላ ጎደል ዋና ዋና የሚባሉ መሳሪያዎችን አስገብተንላቸዋል። ቢሮው የህብረተሰቡን ጤና ለመጠበቅና ጤና ተቋማትን በቁሳቁስ ለማሟላት ሰፊ ስራ እየሰራ መሆኑንም ተናግረዋል። የጤና ተቋማት ጤናው የተጠበቀ አምራች ዜጋ ለመፍጠር በሚሰሩት ስራም ሚዲያዎች አጋርነታቸውን አጠናክረው እንዲቀጥሉ ምክትል ቢሮ ኃላፊው አሳስበዋል። ጉዳት በደረሰባቸውና ጉዳትን በማልደረሰባቸው በሚያስፈልጋቸው ኢኩዊቲውን በጠበቀ መልኩ በርካታ ተሽከርካሪዎችን አስገብተናል። ወደ 70 80 አካባቢ የሚሆኑ ተሽከርካሪዎችን በክልላችን አስገብተን አሰራጅተናል 84 85 አካባቢ የሚሆኑ አምቡላንሶችን አስገብተን እኩል የሆነ ዲስትሪቢሽን ሰጥተናል የዲጂታል ሲስተሙንም ወረቀት አልባ ለማድረግ ጥረት እያደረግን ነው መልካም ጅምሮች ናቸው ያሉት እነኚህን ስራዎች በዚህ ፎረም ተረድታችሁ ሪፖርትም ቀርቦላችሁ በአግባቡ ለህዝብ ኮሚኒኬት እንድናደርግና ተቋሙን ከማህበረሰቡ ጋር እንድታገናኙት ነው አንዱ ትልቁ አደራ የምንሰጣችሁ ማለት ነው። በውይይቱ ላይ የተሳተፉ የሚዲያና የህዝብ ግንኙነት ባለሙያዎችም ከጤና ቢሮ ጋር በቅርበት እየሰሩ መሆናቸውን ጠቁመው በቀጣይም የማህበረሰቡ ጤና እንዲሻሻልና ና አምራችና ንቁ ዜጋ እንዲፈጠር የግንዛቤ ፈጠራ ስራዎችን አጠናክረው እንደሚሰሩ ተናግረዋል። ባለፉት ዘመናት የክትባት ሂደት ላይ የተዛቡ እንትኖች አሉ። ያንን ማረም አለብን። ክትባት ለምሳሌ የልጅነት ልምሻ ክትባት አለ። ሌሎቹ የሚመጡ ክትባቶችን ህብረተሰቡ እና የነዚ ምልክቶችን በማሳወቅ ህብረተሰቡ የክትባት ተጠቃሚ እንዲሆን ራሱን ከተለያዩ በሽታዎች፣ ዘመን ካመጣቸው በሽታዎች እንዲታደግ የሚያስችል ስራ መስራት አለብን ብለን የጋራ መጓት ላይ ደርሰናል። እንደ ተቋም እኛና ጤና ተቋም በጣም በቅንጅት ነው የሚሰራ። የእናቶችን ሞት ከመከላከል አንጻር አጠቃላይ ጤነኛና አምራች ዜጋ እንዲወለድ ከቅድመ ወሊድ ጀምሮ ከውልደት በኋላም ያሉ ጊዜያቶቹ በሙሉ የጤና እንክብካቤ እንዲኖር በእናት ላይ በህፃናት ላይ በቅርበት እንሰራለን። በክትባቶችም በሌሎች በሌሎችም ላይም በቅርበት እንሰራለን ማለት ነው። ተቀናጅተን ህብረተሰቡ የጤና መድን ተጠቃሚ እንዲሆን፣ እናቶች በጤና ተቋማት እንዲወልዱ፣ የማህፀን በር ካንሰር ቅድመ ምርመራ እንዲያደርጉ የአካባቢና የግል ንጽህናን እንዲጠብቁ እንዲሁም የአመጋገብ ስርዓታችን እንዲሻሻል ሚዲያዎችና የህዝብ ግንኙነት ባለሙያዎች የግንዛቤ ፈጠራ ስራዎችን በስፋት መስራት እንደሚጠበቅባቸውም በመድረኩ ተመላክቷል።